ከረጅም ጊዜ በፊት ጌተሴማኔ በምትባል ጸጥ ባለ የአትክልት ስፍራ ውስጥ ኢየሱስ እየጸለየ ነበረ። በጣም አስፈላጊና በጣም ከባድ የሆነ ነገር ሊፈጠር እንደሆነ ያውቅ ነበረ። ለጓደኞቹም ከእኔ ጋር ሁኑ ተግታችሁ ጸልዩም ሲል ነገራቸው። እነሱ ግን ደክመው እንቅልፍ ወስዷቸው ነበረ። ኢየሱስ ግን በጣም ይወዳቸው ነበረ። ወዲያውም ወታደሮች መጥተው ኢየሱስን ወሰዱት። ጓደኞቹም ፈርተው ሮጡ። ኢየሱስ ግን አልተጣላም። ይህ የእግዚአብሔር ትልቅ እቅድ እንደሆነ ያውቅ ነበር። በማግስቱ ኢየሱስ በመስቀል ላይ ተሰቀለ። በጣም አሳዛኝ ነበረ። እሱን ሰዎች ጎድተውታል፣ ደግነትም አልነበራቸውም። ሆኖም በዚያን ጊዜም ቢሆን ኢየሱስ ስለ እነርሱ የጸለየ ነበረ። ኢየሱስን በመስቀል ላይ ለሰቀሉት ሰዎች አባቶይ፣ አባቶ ይቅር በላቸው እያለ ጸለየ። ሰማዩም ጨለመ፣ ምድርም ተናወጠች። ኢየሱስ የመጨረሻ እስትንፋሱን ወሰደ። ከሁሉ የሚበልጠውን የእግዚአብሔርን ፍቅር ለማሳየት ነፍሱን ሰጠ። የኢየሱስ ጓደኞች በጣም አዘኑ። በመቃብር ውስጥም አኖሩት። ይህ የታሪኩ የመጨረሻ አይደለም፣ ምክንያቱም ፋሲካ እየመጣ ነው። በፋሲካ ቀን ኢየሱስን መነሳት እናከብራለን።